ፈገግታ ውስጥ ብዙ ህመሞችን እና ስቃዮችን እንደደበቀ የተረዳሁት በኡስታዝ ካሚል ጣሃ ላይ ነው። ከፊታቸው ፈገግታ ጠፍቶ የማያውቀው ኡስታዛችን በከባድ ችግር ላይ እንደሆኑ ስናቅ ሁላችንም ልባችን ተሰብሯል። አሰላሙ አሌይኩም ወራህመቱላሂ ወበረከቱ ድና የተከበራቸው የዜና ድሪስቲቭ ቻናል ቤተሰቦች፣ ሰላም እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ተርፍ ይበል እያልኩኝ ዛሬም እንግዲህ በኡስታዛችን ጉዳይ መጥቻለሁ ምክንያቱም እንደ አንድ ሙስሊም ስለሚመለከተኝ፣ ውድ እህቶቼ ሁላችሁም ይህን ቪዲዮ ሼር አድርጉ፣ ላይክ አድርጉ። አውቃለሁ እንደዚህ አይነት ቪዲዮ ማየትም አትፈልጉ፣ ላይክ ማድረግም አትፈልጉ። ብዙ ሶሻል ሚዲያ ላይ የምናውቃቸው እህቶቻችን ገንዘባቸውን አልባሌ ቦታ ለነገ ለአኼራቸው አንዲት ከቅጣት ለማያድናቸው ናቸው ነገር ሲያውሉ እናያለን። በዚህ በኩል ደግሞ ኡስታዞቻችን የአኼራ ወንድሞቻችን ግዴታችን እየተሰቃዩ ስናይ እጅግ በጣም ያማል። በዚህ አጋጣሚ ገንዘባችሁን የት ላይ መዋል እንዳለባችሁ ማወቅ አለባችሁ እህቶቼ። የሚጠቅማችሁ ላይ አውሉ፣ ነገ ከእሳት ለሚያድናችሁ ነገር ላይ አውሉ። ነገ እናንተ ዛሬ ባደረጋችሁት ኸይር ስራ ነገ የእናንተ ቅጣት ይቀልላችኋል። እና ኡስታዛችን ግዴታችን ናቸው ግዴታችን የሙስሊም ማህበረሰቡ ወላይ ነው የምላችሁ። እንደዚህ ተቸግረው እንደዚህ ስቃይ ላይ ቤት ኪራይ እስከ መክፈል ቤት ኪራይ መክፈል እስከሚያቅታቸው ነው የደረሱት። በቤት ኪራይ እጦት ምክንያት ከአዲስ አበባ ወጥተው ሸገር ሲቲ የሚባለው አካባቢ እንደገቡ ልጃቸው በልብ ህመም እንደሚሰቃይ እንዲሁም ደግሞ የብዙ ሰዎች ዕዳ እንዳለባቸው ሰምተናል ማለት ነው። እንግዲህ ዛሬ ቪዲዮ ተለቋል፣ አካውንትም ተለቋል። እሱም ቪዲዮና አካውንት የማስገባላችሁ ይሆናል። ሁላችሁም ግዴታችሁን ተወጡ። ገንዘባችሁን ነገ ለአኼራ የሚጠቅማችሁ ላይ አውሉ። የነገ ስንቃችሁን ሰንቁ። ዛሬ ዝም ብላችሁ ለማይመለከተው ሰው እያደረጋችሁ ገንዘባችሁን ወንጀል ላይ አውላችሁ ነገ ባሄራም ቅጣት ነው የምትገዙበት። በገንዘባችሁ ማንን መርዳት እንዳለባችሁ ለማን መስጠት እንዳለባችሁ ታውቁታላችሁ። ኡስታዛችን ግዴታ ስላለብን ሁላችሁም በቻላችሁት አቅም ኡስታዝን ለመርዳት ሞክሩ። ቪዲዮንም ላይክ፣ ሼር አድርጉ። ቪዲዮን ላስገባላችሁ አካውንት ተለቋል። ሁሉንም ነገር ከቪዲዮው ተረዱ። ኮሜንት ላይም ፒን አደርግላችኋለሁ ማለት ነው። እህቶቼ፣ ዱአም አድርጉላቸው። ስብሓንላህ፣ አያችሁት? ይሄንን ያማረ ፈገግታ፣ የዱንያ ሐምን ገምን የተሸከመ አይመስልም አይደለም። የምንወዳቸው እና የምናከብራቸው ኡስታዛችን ካሚል ጣሃ በዳዕዋው ዓለም የምናውቃቸው በዚህ ውብ እና ሀይባና በዚህ ውብ ፈገግታቸው ብዙ የዱኒያ ችግሮቻቸውን ዋጥ አድርገው እኛ ጋር መጥተው ፈገግ በማለት የአላህን ቃል በአማረ አንደበት እሱ ባገራላቸው መልኩ ከልባችን የሚያስቀምጡልን የተወደዱ አባታችን ናቸው፣ የኛ አባታችን። ታዲያ ከዚህ ፈገግታቸው ጀርባ ብዙ ችግሮቻቸውን ይዘዋል። ብዙ ችግሮችን ለማለፍ እየሞከሩ ነው። አሁን ላይ ግን ነገሩ ካቅም በላይ ሆኗል። እሳቸው ባይወዱም ባይፈቅዱም በዙሪያቸው ያሉ የሚያውቋቸው ይሄ ችግር ወደሚወዱትና የሚያከብሮት ኡማ መውጣት አለበት በቃ ካቅም በላይ ነው በሚል ወደ እናንተ መተን ተንቤህ ወይንም ደግሞ ደውን ለማድረግ ተገደናል ልብ በሉ ይሄ እርዳታ ጥሪ ሳይሆን ይሄ ኑ ዋጅባችንን እንወጣ የሚል ጥሪ ነው በኛ ዘመን በኛ እድሜ ዑለማዎቻችን ያሉበትን ሁኔታ አለማወቃችን ይሄ ለኛ ትልቅ ችግር ነው። ውድ ኡስታዛችን ከዚህ ፈገግታቸው ጀርባ የቀበሩት ብዙ የዱኒያ ሐሞች ቀሞች አሉ። እኛ በአንድ ቀን ወይም በአንድ ሌሊት ወይም በአንድ ሰዓት ልንቀርፈው የምንችለው። ስለዚህ ይሄ ደውል የእርዳታ ጥሪ ሳይሆን ኑ ዋጅባችን እንወጣ ነው የምነግራችሁ። አካውንት አለ፣ በዛ አላህ ያገራላችሁን አድርጉ። ንግድ ባንክ 1000 34 01 ሰማንያ አምስት ሶስት ዜሮ ስምንት አቢሲኒያ ስልሳ ሰባት ሰማንያ ስምንት ዘጠና ሁለት አርባ ሰባት ሂጅራ ባንክ መቶ አስራ ሰባት ሀምሳ ሁለት ሀምሳ ስምንት ዜሮ ዜሮ ዜሮ አንድ በዚህ አካውንት አላህ ያገራላችሁን በማስገባት ኡስታዛችንን ፈገግታቸውን የእውነት እናድርገው፣ ከልብ እናድርገው። ይሄ ደግሞ ግዴታቸው ውድ እህቶች እንግዲህ ኡስታዝን መርዳት ያለባችሁ ግዴታችን ስለሆነ ሁላችሁም አቅማችሁ የፈቀደውን አቅማችሁ የቻለውን ላይ ከሊፉ ነፍሰን ኤላወሲ አሃ ነፍስ የምትችለውን ብቻ ነው አላህም የሚያስገድደን፣ እና ነፍሳችሁ የምትችለውን የምትችሉትን ያክል ለኡስታዛችን ገቢ እናድርግ። ኡስታዛችን ከባድ ችግር ላይ ነው ያሉት፣ ብዙ እዳለባቸው፣ ልጃቸው የልብ ሕመምተኛ ሆኖ እየተሰቃየ ነው ያለው። እዳ ብር አለባቸው እና ከጎናቸው እንቁም። ይሄ ግዴታችን ነው። ነገ ጧት አላህ ስብሓነ ተዓላ ይጠይቀናል። ገንዘባችሁን የት አዋላችሁት? ወንድማችሁ፣ መሻይሆቻችን፣ ኡስታዞቻችሁ ታመው፣ ተርበው፣ ተጠምተው፣ ተቸግረው እየተሰቃዩ እናንተ ግን ገንዘብ እያላችሁ አልደረሳችሁለትም። ይችን ሳንጠይቅ አናልፍም። አንዳንድ እህቶቻችን ላልሆነ ለማይጠቅም የሰው ልጅ መርዳት ሰዋዊ ነው። ግን ደግሞ የሚቀድማለ ገባችሁ? የሚቀድማለ መጀመሪያ ከራስህ ነው። መጀመሪያ ከቤተሰብህ ነው። መጀመሪያ በላኢላሃ ኢለላ ለሚያስተሳስረህ ነው። መጀመሪያ ለአኼራህ አጅር ከሚያስገኝልህ ሰው ነው የምትጀምረው እርዳታል እና ብዙ ነገር ገንዘባችሁን የምታውሏላችሁ ለብዙ ሰዎች ማለት ነው፣ ለሚገባውም ለማይገባውም ለሚገባው ብታደርጉ ለነፍሳችሁ ዋጋ ታገኛላችሁ። ለማይገባው ካደረጋችሁ ደግሞ እንግዲህ እንደምታውቁት ነው። ሁሉንም ነገር ከቤት ነው የሚጀምረው፣ ከራስ ነው የሚጀምረው። ብዙ ሶሻል ሚዲያ ላይ መርዳት እንችላለን። ለእኛ ቀላል ነገር ነው። አምሳ ሎሚ ለአንድ ሰው ሸክሞ ለአምሳ ሰው ጌጡ ነው። ስለዚህ ኡስታዛችንን መርዳት አለብን፣ ግዴታችንን መወጣት አለብን። ገንዘባችሁን ስታወጡ አጅር የሚያስገኝላችሁ ለነገ ለእናንተ ጠበቃ የሚሆንላችሁ በዛች እናንተ በለገሳችኋት ሳንቲም የእናንተ ጭንቅ የእናንተ ስቃይ የምትላቀቁበትን በዛች በጭንቅ ቀን በዛች በ ምን ብዬ ልንገራችሁ? በዛች በጭንቅ ቀን ከእናንተ የሚያድናችሁ ከእናንተ የሚቆምላችሁ ኸይረ ስራችሁ ነው። ኸይርና ኸይር ስራችሁ ብቻ ነው። ስለዚህ እባካችሁ ገንዘባችሁን የሚገባው ቦታ አውሉ፣ ለኡስታዞቻችን ከጎናቸውን ንቁም ኡስታዝ ካሚል ጣሃ እጅግ በጣም በብዙ ችግር ውስጥ ያሉ ኡስታዞቻችን ናቸው። ነገር ግን ፈገግ ሲሉ ምንም አይነት የዱንያ ሀም ያለባቸው አይመስሉም። ወላሂ መታደል ነው ይሄ ራሱና ዶአም አድርጉላቸው። ቪዲዮ ላይክ አድርጉ፣ ሼር አድርጉ። አውቃለው እንደዚህ አይነት ቪዲዮ ማየትም መስማትም አትፈልጉም። ፕራንክ እና ውሸት ምናምን ያለበት ሌላ በቃ ያለበት ቦታ ነው አብዛኛው የሚቀናን አላህ ወደ ኸይር መንገድ ይምራን ማለት ነው እናንተ ብታበረታቱን እኛም ወደ መልካም ስራ ነበር የምንሄደው ግን ምን ዋጋ አለው እንደዚህ በመልካም ነገር የሚያግዘን የለም እና ውድ ቤተሰቦቼ ለዛሬ ይዤላቸው የመጣሁት ይህንን ይመስላል ሁላችሁም ከ ኡስታዝ ጎን መቆም አለባችሁ። ይሄ እርዳታም አይደለም፣ ይሄ ልመናም አይደለም፣ ምንም አይደለም። ይሄ ግዴታ ነው። የመላ ሙስሊም ማህበረሰቡ ግዴታችን ግዴታችን ነው፣ ዋጅባችን ነው። ምክንያቱም አላህ ሱብሓነሁ ተዓላ ተናግሯል ወንድማችሁ እህታችሁ ሲረባት ሲጠማት አይደለም፣ ወንድም እህቶቻችሁ ቀርቶ ሌላ ጎረቤት እንኳን የሌላ እምነት እንኳን ሲራብ ሲጠማ እናንተ ጠግባችሁ ካደራችሁ እናንተ ወንጀለኞች ናችሁ፣ ተጠያቂ ናችሁ። ገባችሁ? ስለዚህ ኸይር ነገር አውሉ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል ባይ